አንዳንድ ሰዎች በጠዋት የሚነጅሷችሁ ሰዎች አሉ። ትዕግስትና ትህትናችሁን ጫፍ ድረስ ወስደው የሚፈትኑና የሚፈትሹ ሰዎች አሉ። ያለምንም ሰርጂካል ኢኩዊፕመንት ቆዳችሁን አልፈው ነርቫችሁ ላይ የሚጨፍሩ ሰዎች አሉ። ለእነዚህ ሰዎች የምትሰጡት ምላሽ የእናንተን የኢሞሽናል ኢንተሊጀንስ ሌቭል የሚያሳይ ነው። ያን ነገር አንደርስታንድ የማታደርጉ ከሆነም ስሜታዊ የሆናችሁ ልክ እንደ ኬቭማን ወይም ደግሞ ዋሻ ውስጥ እንዳለ ሰው ነው ምላሻችሁ ሁሉ። ከዛ ውጪ እንደ ህፃን ልጅ ጭንቅላቱ በደንብ ዲቨሎፕ እንዳላደረገ ሰው ነው ምላሽ የምትሰጡት። ብዙ ጊዜ በስሜት ተውጬ የምሰጣቸው መልሶች ነበሩ። በስሜት ተውጬ ብዙ ነገሮችን አበላሽ ነበረ። ይህን መጽሐፍ ካነበብኩኝ በኋላ ግን በጣም የተረጋጋ ጤነኛ፣ ደስተኛ ሆኜ እንድኖር የረዳኝ መጽሐፍ ነው። ሀይሊ ሀይሊ ሪኮመንድ አደርጋችኋለሁ። የተወሰነ ምሳሌ ልስጣችሁ፣ ምክንያቱም በጣም ወሳኝ የሆነ ነገር ነው። አሁን ለምሳሌ ታናሽ ወንድሜ ሴፎ የሚባል ግሮሰሪ ስቶር ሄዶ የተወሰኑ ግሮሰሪዎችን ሰብስቦ ከአሸሪዋ ጋር ደርድሮት ኖርማሊ ከደረደራችሁ በኋላ ዲቫይደር ነገር አለ እሱን ታደርጋላችሁ ከኋላው ማንም ሰው ስለሌለ ጀስት ግሮሰሪዎቹን አስቀምጦ ታራው እስኪደርሰው ስልኩ ማየት ጀመረ ከኋላ አንድ ነጫ ጭባ መጥቶ በጣም የሚያሳዝንና ስሜቱን የነካው ንግግር ተናገረው ጮክ ብሎ ለጃለው ለልጁ ምን ይለዋል ይኸው ይሄ ነው በጥቁርና በነጭ መካከል ያለው ልዩነት ይሄ ነው ሩል ወይም ደግሞ ህግ አይከተሉም ለሌሎች ሰዎች ግድ የላቸውም ምናምን እያለ ማውራት ጀመረና፣ ሌሎች ሰዎች ሁሉ ይሰማሉ። አለ ና ብራዘር በጣም ተናዶ ጸቡላ ፈልጎ ነበረ። ይሄ ግን ስሜታዊ ሆነን የምንሰጠው ምላሽ ነው። ለዚህ የተሻለ ምላሽ የሚባለው ምንድን ነው? እኔን ደውሎ ሲነግረኝ ይህ መጽሐፍ ካነበብኩኝ በኋላ ስለሆነ ብዙ ነገር ተረጋግቼ ነው ነገሮችን ማስብበት። ለእሱ ያልኩት ነገር ምንድን ነው? ሰውየውን መቀየር አትችልም። እሱ አባባ ማሙሽ ነው። ልጁን እኔ ብሆን ግን ልጁን ዲፍረንስ ብትዊን ዋይት ኤን ብላክ ስ መለን መለንን ብዬ ልጁን መለንን የሚባል ፒግመንት ሴሎቻችን ውስጥ ያለው ብዛትና ማነስ ነው እንጂ የጥቁርና የነጭ ልዩነት ከዛ የዘለል የለውም ብዬ ልጁ ዛሬ የሚገባው የዛሬ አስር አመት የሚገባው ያንን ነገር ብዬው ነበርም አልፎ አልኩት። ምክንያቱ ምንድን ነው? በኢሞሽናል ኢንተሊጀንስ ዙሪያ ያነበብኳቸው መጽሐፎች የረዱኝ ነው። ሌላ አሁን የእኛ ከተማ ወደ ሶስት ሳምንት በላይ የሚፈጅ አስተማሪዎች ሰላማዊ ሰልፍ ወጥተው ነበረም ሲመለሱ ባለቤት የአንድ ቀን ስልክ ደውላ የሆነ ጥያቄ ለመጠየቅ ሪሰፕሽኗ በጣም ሩድ ሆና በጣም አንፕሮፌሽናል በሆነ መልኩን ያስተናገደቻትና ግን እሷም በጣም ተናዳ ነበር የደወለችልኝ። ለእሷ የሚያልኳት ነገር ምንድን ነው? ሰውን አንደርስታንድ ማድረግ መጀመር አለብን። ኢሞሽናል ኢንቴሊጀንስ በሆንን ቁጥር ኤምፓታይዝ እናደርጋለን። አሁን ሶስት ሳምንት ሙሉ ከዛ በላይ የፈጀባቸውን ስትራይክ ወጥተው ሰላማዊ ሰልፍ ወጥተው የሚፈልጉት ነገሮች ሁሉ አልተሳካላቸውም። ሰው በጣም ስሜታዊ ይሆናሉ። እንደዚህ አይነት ሰዎች በስሜት የሚገዙ ሰዎች ሲያጋጥሟችሁ እናንተ የእናንተ ለቭል ላይ እንዲመጡ መጋበዝ ነው። ካልሆነ ግን እነሱ ጋር ወርዳችሁ አታብኩ፣ ምንም አይጠቅማችሁም። ኢጎ ካላችሁ ከባድ የሆነ ነገር ነው። ኢጎችሁን ግን ዝቅ ካደረጋችሁት እንዲህ አይነት ሰዎች ሲያጓጥሟችሁ እነሱ ያሉበት ቦታ ላይም ይሁኑ ችግር የለውም። እናንተ ግን ወደ እናንተ እንዲመጡ ፕሮፌሽናል በሆነ መልኩ ስርዓት ባለው መልኩ ለመነጋገር መሞከር ካልቻሉ እነሱ ባሉበት ይቆዩ፣ እናንተም ባላችሁበት ቆዩ። ሶ ብዙ ነገሮችን እኔ ከዚህ በፊት አበላሽ ቻለሁ አሁን ላይ ግን በተረጋጋ መንፈስ ብዙ ጊዜ ድል የማደርጋቸው ነገሮች ተረጋግቼ ይህ መጽሐፍ የጠቀመኝን ነገሮች ሁሉ የምጠቀምበት መንገድ ነው። ሶ ቁም ነገሩ ምንድን ነው? መጀመሪያ አንደርስታንድ አድርጎ ኢሞሽናል የሚያደርገን ነገር ምንድን ነው? ኢሞሽን የሚለው ነገር ከየት ነው የመጣው? ኤቮሉሽነሪው እንዴት ነው እሱን አንደርስታንድ ካደረጋችሁ ሃይጃክ ይደረጋል። ይህንንም ነገር አንደርስታንድ አርጉ። ከዛ አራት ነገሮች ሊመስራት ይችላላችሁ ብሎ ወደ አስራ ሰባት ቻፕተር የሚሆን አድርጎ ነው የጻፈው። የተወሰነ የገባኝን ልበላችሁ። ሶ ኤቮሉሽነሪ ኢሞሽን፣ ኤቮሉሽኑ አመጣጡ እንዴት ነው? ወል ዋሻ ውስጥ እያለን የሰው ልጅ ኖርማል የሆነ እንትን ነው የጭንቅላት ክፍል ነው። ቤዚክሊ ሁለቱ ሄምስፌሮቻችን ላይ ያሉት አመግደል የሚባለው የጭንቅላታችን ክፍል ነው፣ ከስሜት ጋር በሚገናኝ ዋና ሮል የሚጫወተው ትልቁን ነገር የሚጫወተው ይላል ሶ ኤቮሉሽነሪ አመጣጡ ምንድን ነው? ስንፈራ እንድናመልጥ፣ ስንደነግጥ እንድንጠነቀቅ፣ ስንወድ እንድንቀራረብ፣ ስናዘን ሪፍሌክት እንድናደርግ፣ በተለያየ መልኩ እነዚህ ነገሮች ኤክስፔሪንስ እንድናደርግ የሚጠቅመን ወሳኝ የሆነ የጭንቅላታችን ክፍል ነው። በተደጋጋሚ ያንስቼላቸዋለሁ አመግደላ የምትባለው የጭንቅላታችን ክፍል ስሜትን በጣም ኤክስፔሪየንስ የምታደርግና ፍሌቨር አድርጋ ማስታወሻ የምትይዝ ነው። በፓኒክ አታክ የሰራውላችሁ ቪዲዮ አለ። በውስጧ እች አመግደላ የምትባለው የጭንቅላታችን ክፍል ሴንትራል ኒኩሊየስ ና ላተራል ኒኩሊየስ የሚባል ነገር በውስጣቸው አለ። ማስታወሻ እያደረገ እየያዘ ሪያክት እንድናደርግ ምላሽ እንድንሰጥ የሚረዳን ወሳኝ የሆነ የጭንቅላት ክፍል ነው። አሁን ግን ከዋሻ ወጥተናል፣ በፎቅና በቴክኖሎጂ ተውጠናል። ቴክኖሎጂ ብቻ ሳይሆን ሲቪላይዜሽን የሚባለው ዘመናዊ መሆን ስልጣኔ የሚባለው ነገር በጣም ቀርቧል። ከሱ ጋር አብሮ የመጣው ነገር ምንድን ነው? ፊትለፊት ያለው የጭንቅላታችን ክፍል ፕሪፍሮንታል ኮርቴክስ የሚባለው ምክንያትን፣ ሎጂክና ሪዝን በደንብ መጠቀም የሚችል የጭንቅላታችን ክፍል ነው። ይህንን ዲቨሎፕ ካላደረጋችሁት ወይ ዋሻ ውስጥ እንዳለ ሰው ነው አክት የምታደርጉት፣ ወይ እንደ ልጅ ነው አክት የምታደርጉት። ኢሞሽናሊ ኢንቴሊጀንስ ለመሆን ይሄን ነገር አንደርስታን ማድረግ አለባችሁ። ሶ ኤቮሉሽናሪው አመጣጡ እንደዚህ ነው። ጭንቅላታችሁ እነዚህ ነው የሚጫወቱት። ከዛ ውጭ ምን ይላል? ኢሞሽናሊ ሃይጃክ ትደረጋላችሁ። ልክት ፕሌን ና ምትን ብቻ አለ መርከብ ብቻ አለ ሃይጃክ የሚደረገው ኢሞሽናሊ፣ ጭንቅላታችንም ሃይጃክ ይደረጋል። ይሄም ደግሞ ቴክኒካል የሆነ ክሊር የሆነ ነገር በአሁኑ ሰዓት ብዙ መሽኖች አሉ ማየት ይችላሉ። ይሄ ነገር እንዴት ነው ሃይጃክ የሚደረገው የሚለው ነገር የተወሰነ አንደርስታንድ እንድታደርጉት ልንገራችሁ። ቤዚክሊ የምናየውን፣ የምንሰማውን፣ የምናሸተውን፣ የምንቀምሰውን እነዚህ ስሜት ህዋሳቶች የሚባሉ ሰንሰሪ ኦርጋኖቻችን መልእክት ሲያስገቡ የሚሄዱት በዋነኝነት ወደ ታልመስ የሚባለው የጭንቅላታችን ክፍል ይሄዳል። ይሄ ታልመስ የሚሉት እንደ ማከፋፊያ ብላችሁ ብታስቡት፣ ያየነውን ወደ ኦክስ ኦክስስብት አለው ለአይናችን፣ የሰማነውን ወደ ኦዲቶሪ ያሸተት ነውን ኦሊ ፋክተር ምናምን እያሉ የተለያዩ ስም አላቸው። ወደሚያስፈልገው ምላሽ የሚያስፈልገው ቦታ ስለ ይልከዋል። እኩል ሰዓት ግን በአጭር ባይፓስ አድርጎ ኦልሞስት በአቋራጭ መንገድ አድርጎ ወደ አመግደላ የምትባለው የጭንቅላታችን ክፍሎች ይልካቸዋል። በዚህ ሰዓት ያሸተት ነው የሰማ ነው የቀመስ ነው ያየ ነው ነገር ትሬት ከሆነ የሚያስፈራ ከሆነ ማምለት ካለብን መጠንቀቅ ካለብን መጣለት ካለብን ወረቨር ሰርቫይቭ ነው የሚያስቀድመው፣ ብያቸዋለሁ። ማምለጥ እነዚህ ነገሮች ውስጥ መግባት ያለብንን ስቴት እንድንገባ አገን በኬሚካል ነው መልእክት የሚልከው ብዬ በተለያየ ጊዜ አንስቼ የላቸዋለሁ። ነርቨስ ሲስተሞቻችን ሲሆን ኒውሮ ትራንስሚተሮችን ያመነጫል፣ ኤንዶክሪን ሲስተማችን ሲሆን ሆርሞኖች ያመነጫል። ለዛ ነገር የሚጠቅሙንን ሆርሞኖችን፣ ኬሚካሎችን፣ ኒውሮ ትራንስሚተሮችን እያመነጨ ምላሽ እንድንሰጥ ያደርገናል። ምርጥ ፍጥረቶች ነን። የሚጠቅሙ ነገሮች ናቸው። ግን በየጊዜው አፕዴት ማናደርግ ከሆነ ራሳችንን አፕግሬድ ማናደርግ ከሆነ ስሜታዊ፣ እንስሳዊ ስሜታዊ የሆነ ሰው ሆነን እንደ እንስሳ ነው አክት የምናደርገው። ካልሆነ በዶክተር ዳኒኤል ሲጋል መጽሐፍ ያነሳውላቸዋለ ሆል ቻይልድ ብሬን የሚለው መጽሐፍ ላይ እንደ ልጆች በስሜት ነው የምንገዛው ማለት ነው። ብዙ ቁም ነገሮችን ነው የምትረዱት። በዚህ ምክንያት እንዴት ነው ሃይጃክ የሚደረገው ካላችሁ ይሄ ባይፓሱ ሾርት ከቱ ያየነው ነገር የሚያስፈራ የሚያስደነግጥ ከሆነ ሽል እንድንል፣ እንድናመልጥ፣ እንድንጣላ አመግደላ ቀድሞ ሪያክት ያደርጋል። ለዛ ነው ከዚህ በፊት እንዳነሳሁላችሁ የሆነ ነገር ቶሎ ብሎ የተወረወረው ምን እንደሆነ ሳታዩ ሽል ትላላችሁ። ይሄ የአመግደላ ስራ ነው። አንዳንድ ጊዜ የተወረወረም ነገር ላይኖር ይችላል፣ ግን ሴንስ ሲያደርግ የተወረወረ ከመሰለው ሽል ብላችሁ። እንዴት ነው ሹት ኤንድ አስክ ኮስቸን ሌተር የሚባል ነገር አለ። በኋላ ላይ ሰርቫይቭ ካደረግክ በኋላ ነው ጥያቄ መጠየቅ የምትችለው። ይሄ ሰርቫይቫል ነው የሚያስቀድም የጭንቅላታችን ክፍል ስለሆነ ሁል ጊዜ ሰርቫይቭ ለማድረግ ነው። ከሰው ጋር በተጋጫችሁ ቁጥር ባልተግባባችሁ ቁጥር ባስቀየሟችሁ ቁጥር ቅር ባሰኛችሁ ቁጥር ይሄ የጭንቅላታችሁ ክፍል ኦቨር አክቲቭ በሆነ ሃይፐር አክቲቭ በመሆን አላስፈላጊ ምላሽ ውስጥ ነው የምትገቡት። ስለዚህ ይህንን ሃይጃክ የሚያደርገው የሚደረገውን የጭንቅላሳችሁን ክፍል አንደርስታንድ አድርጉት። ኤቮሉሽነሪው አመጣጡ እንደዚህ ነው። ከዛ በኋላ መስራት የምትችሉት አራት ነገሮች ላይ መስራት ትችላላችሁ ይላል። ሰልፍ አዌርነስ፣ ሰልፍ ማኔጅመንት፣ ሶሻል አዌርነስ ና ሶሻል ሪሌሽንሽፕ ብሎ ያነሷል። ራሳችንን በደንብ አድርገን አዌር እንሆንና እንወቀው ከዛ ራሳችንን ማኔጅ እናደርግ ሌሎችን ለመረዳት ለማወቅ እንሞክር ከዛ በተሻለ መልኩ ግንኙነታችን ላይ እንስራ ነው። እነዚህ ወሳኝ የሆኑ ነገሮች ናቸው። አገን በአስራ ምናምን ቻፕተር የተጻፈ ነገር ነው። ቁም ነገሩ መጽሐፉ እንድታነቡት ነው። እኔ ግን የተወሰነ ነገር ልበላችሁ። ሶ ሰልፍ አዌርነስ የሚለው ቤዚካሊ ናው ይ ሰልፍ ይላል። መጀመሪያ ራሳችሁን ማወቅ አለባችሁ። ምንድን ነው ቅር የሚያስብለኝ ምንድነው የሚያሳዝነኝ ምንድነው የሚያስቆጣኝ ምንድነው እንደዚህ ስሜታዊ የሚያደርገኝ ነገር ምንድን ነው የሚለው ነገር ማወቅ አለባችሁ። ይህን ነገር የምታውቁ ከሆነ እንዲህ አይነት ነገር የሚያደርጓችሁ ሰዎች ጋር ስትገናኙ በስሜት ተውጣችሁ፣ በዚህ ኢሞሽናሊ ሃይጃክ ተደርጋችሁ ዋሻ ውስጥ እንዳለ ሰው ምላሽ ከመስጠታችሁ በፊት ራሳችሁን እንድትገዙ ና ይሄ ፊት ለፊት ያለው ፕሪፍሮንታል ኮርቴክስ የሚባለው የሚያስበው ሎጂክ እና ሪዝን የሚጠቀመውን የጭንቅላታችሁን ክፍል ማንቃት ትችላላችሁ። ከዛ ውጪ በዋነኝነት የሚያነሳው ምንድን ነው ጭንቅላታችሁን በጣም በብዙ መልኩ ሃይጃክ የሚያደርጉት ነገሮች ከዚህ በፊት ልጆቻችሁ ሌሎች ሰዎች እንዳይቀጡ እንዳይመቱ ብዬ የሰራሁላችሁ ቪዲዮ ያነሳሁላችኋለሁ። ሲርባችሁ ሲደክማችሁ እንቅልፋችሁን ካልተኛችሁ እነዚህ የጭንቅላታችሁ ክፍላችሁ በጣም ሃይፐር አክቲቭ ሆነው በትንሽ በትልቁ ቱግ የምትሉ ስሜታዊ የምትሆኑ ሰዎች ትሆናላችሁ። ይህን ነገር ሰልፍ አዌርነስ ናው ዛይሰልፍ የሚለው ይህንን ነው። ይህን ነገር አንደርስታንድ የማታደርጉ ከሆነ የደከማችሁ ቀን ዝም ብላችሁ ከሰው ጋር ትጋጫላችሁ፣ የራባችሁ ቀን ልጆቻችሁን ያለ አግባብ ትቀጣላችሁ። እንቅልፋችሁን በአግባብ ያልተኛችሁ ጊዜ ወይም ደግሞ በጣም በብዙ ነገሮች ተወጥራችሁ ስትረስ የሆናችሁ ሰዎች በሆናችሁ ጊዜ ደግሞ ከብዙ ሰዎች ጋር ትጋጫላችሁ። ይሄን ነገር አንደርስታንድ ካደረጋችሁ ግን የራባችሁ የደከማችሁ ስትረስ የሆናችሁ ጊዜ አላስፈላጊ የሆነ ኮንቨርሴሽን አታደርጉም። አላስፈላጊ የሆነ ዲስፕሊን ልጆቻችሁ ጋር አታደርጉም። ከትዳራችሁ ጋር በተረጋጋ መንፈስ ኩል ሆናችሁ ወይ እስክታርፉ ወይ እስክትበሉ ወይ ከዚህ ካላችሁበት ኦቨርዋም ካረጋችሁ ነገር እስክትላቀቁ ድረስ ሲሪየስ የሆኑ ኮንቨርሴሽኖችን አታደርጉም ማለት ነው። ናው ይ ሰልፍ የሚለው በዛ እነዚህ ነገሮች አንደርስታንድ ማድረግ አለባችሁ ነው የሚለው። ሁለተኛው ሰልፍ ማኔጅመንት የሚለው ይሄ ነው። ራሳችሁን በዚህ መልኩ ማኔጅ ታደርጋላችሁ። መጀመሪያ ካልበላችሁ ብሉ፣ ካላረፋችሁ እረፉ፣ ችግሮች ተጧጠሩባችሁ ካላችሁ እነሱን ፍቱ። ከዛ ውጭ በጣም ኢሞሽናል ሆናችሁ ሪአክቲቭ የሆነ ስቴቱ ስትገቡ ብሪዝ እያደረጋችሁ ኩል ኦፍ እያደርጋችሁ ወይ ውጭ ውጡና ዋክ ውጡ ወይ ድራይቭ አድርጉ ወይ የሆነ ነገር አድርጋችሁ ብቻ ይሄ ስሜታዊ ከሚያደርጋችሁ ኢሞሽናችሁን ሀይጃክ ከሚያደርጋችሁ የጭንቅላት ስቴት መውጣትና ራሳችሁን በአግባቡ ማኔጅ የማታደርጉ ከሆነ ትዳራችሁን ትፈታላችሁ። ልጆቻችሁ ከእናንተ ጋር እስካሉ ምናልባት ዝም ሊሉ ይችላሉ እንጂ ከወጡ በኋላ ዞር ብለው አያችሁም። መስሪያ ቤታችሁ አላስፈላጊ ግጭቶችና አላስፈላጊ ሆኑ ኮንፍሊክቶች ውስጥ ትገባላችሁ። በአሁኑ ሰዓት ካፌ ስትሄዱ ብዙ ሰዎች ያጓጥማችኋል። ሬስቶራንት ስትሄዱ ጉዳይ ስታስፈጽሙ በተለያየ ጊዜ ስሜታዊ የሚያደርጓችሁ ብዙ ሰዎችና ብዙ ሁኔታዎች ያጋጠሟችኋል ለእነዚህ ነገሮች ስሜታዊ የሆናችሁ በዚህ ነገር ሀይጃክ የተደረጋችሁ ምላሽ የምትሰጡ ከሆነ ሁልጊዜ አስታውሱ ወይ ልጅ የልጅ አይምሮ ያለው ሰው አይነት ምላሽ ነው የምንሰጠው ካልሆነ ደግሞ ዋሻ ውስጥ እንዳለ ሰው ነው ይሄ ፊትለፊት ያለው የጭንቅላታችን ክፍል ለራሳችን ሆሞሴፒያን ተብሎ የተሰጠን ስም ዋይዝ የሆነ ሰው ብለን ራሳችን እንደሰጠነው ዋይዝ መሆን እንችላለን የማንቃትና መስመሩን የመዘርጋት ጉዳይ ነው። ሶ በዛ ራሳችሁ ማኔጅ ማድረግ ትጀምራላችሁ። ከዛ ሶሻል አዌርነስ ላይ መስራት አለባችሁ ይላል። ይህ ደግሞ ራሳችሁን በተረዳችሁበት መልክ ሌሎችንም ሰዎች የመረዳት ሂደት መጀመር አለባችሁ። ከዛ ውጪ ሁሉም ሰው የራሱ የሆነ ቁስል፣ የራሱ የሆነ አሻራ፣ የራሱ የሆነ ብዙ ላጌጆችን ተሸክሞ ነው የሚሄደው። ስለዚህ ኤምፓታይዝ ማድረግ መጀመር አለባችሁ። ርኅራሄ ሊኖራችሁ ይገባል። በዛ ሂደት ከሰዎች ጋር ስታወሩ እንዳልኩት የተለያየ ኮመንት ይሰጧችኋል። የተለያየ ነገር እያሉ ነርቫችሁን የሚነኩ ሰዎች አሉ። በጣም ኢሞሽናል የሚያደርጓችሁ ሰዎች አሉ። ሶ ኤምፐታይዝ አድርጋችሁ እነዚህ ሰዎች የምትሰሙ ከሆነ በተሻለ እነሱን ማኔጅ ማድረግ ትችላላችሁ። ሁል ጊዜ እኔ የምጠቀመው ነገር ምንድን ነው? እኔ አስተሳሰብ የለሰርቼ ጭንቅላት የለሰርቼ እነዚህን ነገሮች አውቄ፣ ሲቪላይዝድ በሆነ መልኩ ስልጣኔ ባለው መልኩ ዘመናዊ በሆነ መልኩ ነገሮችን መፍታት የሚፈልግ ሰው ከሆነ ከእነሱ ጋር ዳያሎግ እያደረጋችሁ ድስከስ እያደረጋችሁ ያን ነገር ማድረግ አይ እንሰሳዊ ባህሪ ይቀድመኛል፣ እንደ ልጅ አክት ማድረግ ፈልጋለሁ የሚል ሰው ካገኛችሁ ደግሞ እነሱ ባሉበት ይሁኑ። እናንተ ግን ራሳችሁን ስፔክት አድርጋችሁ ከእንደዚህ አይነት ሰዎችና ሁኔታዎች መሸሽ ይኖርባቸዋል ማለት ነው። ሶሻል አዌርነስ የሚለው እሱ ነው። ሶሻል ሪሌሽንሽፕ ከብዙ ሰዎች ጋር መስራት ይኖርባቸዋል። ምናልባት መስሪያ ቤት ወይም ደግሞ ሬስቶራንቶች ውስጥ፣ ካፌዎች ውስጥ ከሁሉም ጋር ግንኙነት አላችሁ። ለዚህ ነገሮች ሁሉ የሚጠቅማችሁ በደንብ አርጋችሁ ሞሽናችሁን አንደርስታንድ አድርጋችሁ ለእነሱ በአግባቡ የማስረዳት ነው። አሁን ለምሳሌ ልጆቼ ጋር በጣም ብዙ ጊዜ የማየው ነገር አለ። ሶሻል ሪሌሽንሽፕ ከልጅና ከቤተሰብ ነው የሚጀምረው። ሶ ከልጆቼ ጋር ብዙ ጊዜ አንደርስታንድ ያደረግኩት ነገር ምንድ ነው? አሁን ለምሳሌ አይስኬዲንግ ይማራሉ። ሄደው እዛ የመጀመሪያ ሁለት ሶስት ሳምንቱ በጣም ይከብዳቸዋል። ብዙ ጊዜ መውደቅ መነሳት አለ። ያንን ነገር ስሜታቸውን አያውቁትም። ምናልባት አፍረው ሊሆን ይችላል። በጣም ስሜታቸው ተጎድቶ ሊሆን ይችላል። ከዛ እነሱን ፒካርጌ ይዣቸው ስመጣ በትንሽ በትልቁ ብዙ ጊዜ ቅር ይሰኛሉ፣ ሊያለክሱ ይችላሉ፣ በጣም ሴንሴቲቭ ይሆናሉ። ሶሻሊ አዌር የሆነ ሰው፣ ሶሻል ሪሌሽንሽፕ ላይ መስራት የሚችል ሰው እነዚህን ሰዎች ያሉበትን ነገር አንደርስታንድ አድርጎ በተቻላቸው አቅም ቅር ተሰኝተሃል ማለት ነው፣ ይሄ ነገር እንደዚህ ሲሆን ምን አይነት ስሜት ፈጠረብህ? ምን እያላችሁ ከእነሱ ጋር በመልካም ሁኔታ ያሉትን ስሜት አንደርስታንድ አድርገው ስም አውጥታችሁ ስሙን በስነስርዓት እንዲረዱት የማታደርጉ ከሆነ በመሰለኝና በደሳለኝ ምን ትሆናለት? ሰው ከዝም በል ዋጣ፣ ርግምን እየተባለ የምታሳድጓቸው ከሆነ ትረስሚ ሰፕረስድ የተደረጉ ፊሊንጎች ብዙ በሽታ እንደሚያመጡ ዶክተር ጋቦር ማቴ የሚባል ሰዋለ ወደፊት አነሳላችኋለሁ። ብዙ ጥናቶችን አድርጎ በአሁኑ ሰዓት ብዙ የሚታዩ በሽተኛ የሚያደርጋቸው ያ ነገር ስለሆነ ስሜታቸውን ሰፕረስ እንዳያደርጉት ኤክስፕረስ አድርገው ያሉበትን ስቴት አንደርስታንድ እንዲያደርጉት እርዷቸው። ከትዳራችሁ ጋር አናዘር ትልቅ ይሹ ቤት ውስጥ ስራ በዝቶባቸው ከሆነ፣ መስሪያ ቤት ውስጥ ብዙ ተጨናንቀው ከሆነ፣ በተለያየ ምክንያት ጭንቅላታቸው ኦቨርወልም ከሆኑ፣ ከእነዚህ ሰዎች ጋር ያላችሁ ሪሌሽንሽፕ ላይ ሶሻል አዌርነስ ይኖራችሁ። ባዲ ላንጉጆቻቸውን፣ ቶናቸውን፣ ብዙ ነገሮቻቸውን እሰስ እያደረጋችሁ አዌር ሆናችሁ እነሱን በሚረዳ እነሱን ሲምፐታይዝ በማድረግ ርህራይ ባለው መልኩ ከእነሱ ጋር ግንኙነት የማታደርጉ ከሆነ ሴትን ልጅ ከተጨቆነች ወይ ፌክ ታደርጋለች ወይ ፎልድ ታደርጋለች፣ የሚል አንድ ያነሳውላችሁ መጽሐፍ አለ። በዶክተር ጆን ግሬት ጻፈ፣ ሜን አር ፍሮም ማርስ ወመን አር ፍሮም ቪነስ የሚለው መጽሐፍ። ፌክ እያደረጉ መኖር ይጀምራሉ። ስሜታቸውን ሰፕረስ አድርገው ለእናንተ ጋር ለመኖር ብቻ ፌክ ያደርጋሉ፣ ወይም ፎልድ ያደርጋሉ። ጭራሽ በቃ ቼክ አውት አድርገው መንትሊ ጀስት አብረው መኖር ይጀምራሉ። ይሄ ህይወት አይደለም። ሴም ቲንግ ወንዶችም ቢሆኑ እንደዚህ አይነት ስሜታቸውን የማይረዱ ሚስቶች ጋር ከሆኑ ያሉት ወይ ፋይት ያደርጋሉ ወይ ፍል ያደርጋሉ ወይ ይጣላሉ፣ ወይ ጠለው ይወጣሉ። ሶ ስሜትን አንደርስታንድ የማያደርግ ትዳርም ሆነ ልጅ አስተዳደግ፣ መስሪያ ቤትም ሆነ ከማህበረሰቡ ጋር ትልቅ የሆነ ኢሹ ነው። አንደርስታንድ አድርጉት። ኤቮሉሽናሪ አመጣጡ አለ። ሃይጃክ ትደረጋላችሁ። መፍትሄዎቹ ፊት ለፊት ያለውን የጭንቅላታችሁን ክፍል ምክንያታዊ የሆነውን ሎጅ ሎጂክ እና ራሽ ሚንትን የሚለውን አዌክ እያደረጋችሁ መስመሩን እየዘረጋችሁ በዛ ሂደት መለማመድ ነው። አንዳንድ ሰው እኔ አልችልም። አሁን የብራዘርን የነገርኳችሁ እንትን ግሮሰሪ ስቶር ሄዶ እንደዚያ እንግዲህ ጥቁርን ጥቁርን ስቴሪዮታይፕን ተጠቅሞ የንቀት ንግግር ሲናገረው ያንን ነገር ለአንዳንድ ሰዎች ነግር የኔቦን አፍንጫውን ነው የምለው ኔቦን እንደዚህ ነው ማድረገው ምናምን ይላሉና፣ ያ መፍትሄ አያመጣም። ከሰው ጋር መጣላትና ስሜታዊ ሆኖ ልክ ከዋሻ ውስጥ እንዲወጣ አይነት ሰው አክት ማድረጉ መፍትሄ አይደለም። ሁልጊዜ የተሻለ መፍትሄ አለ። አንድ ላይ አይደለም፣ መቶ የተለያየ መፍትሄ አለ። ከነዛ ነገሮች ውስጥ የሚጠቅመን እንትን መጠቀም ነው። አልችልም ለምትሉ ሰዎች አንድ ምሳሌ ልስጣችሁ። አሁን ሰው እንደዚህ ዲስሪስፔክት አረገኝ አፍንጫውን ነው የምለው አላችሁ። ዲስሪስፔክት ያደረጋችሁ ሰው ፖሊስ ቢሆንስ? ሶስት አራት ፖሊሶች ቢሆኑስ? እነሱን ሁሉ ሰው መምታት አትችሉም። ስለዚህ ራሳችሁን ትቆጣጠራላችሁ። ያ ማለት ውስጣችን ካፓሲቲ ዋለ ማለት ብቃቱና ችሎታዋለ ማለት ነው። በጊዜ ሂደት ግን ይህን ነገር እንደ ኤክሰርሳይዝ እንድሰው ሲያደርግ ጂምን ሲሄድ ጡንቻና ትንፋሽ እንደሚጨምረው ይሄም የጭንቅላታችሁ ክፍል በየጊዜው የተሻለ መስመር እየዘረጋ የተሻለ ኢሞሽናል ኢንተሊጀንስ መሆን እንደምትችሉ በአሁኑ ሰዓት በብዙ ማረጋገጥ ይቻላል። እዛ ላይ መስራት ትችላላችሁ። ላስ በና ሊስት ልጆች አስተዳደጋችሁ ላይ እባካችሁ ኢሞሽናል ኢንተሊጀንስ እንዲሆኑ ስሜታቸውን በደንብ አንደርስታንድ አድርጉ፣ አስረዷቸው። ስማቸውን አውጡና ንገሯቸው። በየጊዜው የተሻለ ነገር እንዲያደርጉ ጥረት አድርጉ። በመሰለኝና በደስ አለኝ ላይ መኖር እናቁም። መጽሐፍ ሀሳብ ጥናቶችን እኔ ስላዳመጣችሁኝ ከልብ አመሰግናለሁ። ታንክ ዩ